ሰላም ጤና ይስጥልን፣ እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰማ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው፣ ውድ ቤተሰቦቻችን። ከእነዚህ መካከል እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ዛሬ የሚደረጉ ጨዋታዎች አሉ። በኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ዛሬ ቀጥለው ይደረጋሉ። የእነሱንም የጨዋታ ጠቀሞች ወደ እናንተም የምናደርስ ነው የሚሆኑ ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። መልካም ጊዜ ከኛ ጋር ይሁንላችሁ። ዛሬ ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ይደረጋሉ። አንደኛው ጨዋታ እኛ ስቱዲዮ በገባንበት ሰዓትም እንግዲህ መደረጉን የጀመረ ጨዋታ ነው። ቀን ዘጠኝ ሰዓት ላይ የጀመረ መርሃ ግብር ነው መቻልን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያገናኘው የ21ኛ ሳምንት ጨዋታ ነው። ሌላኛው ምሽት 12 ሰዓት ላይ የሚደረገው መርሃ ግብር ደግሞ ኢትዮጵያ መድንን ከድሬዳዋ ከተማ ጋር ያገናኛል። እነዚህ ሁለት ጨዋታዎች ዛሬ በኢትዮጵያ ፕሪሚየር ሊግ የ21ኛው ሳምንት መርሀ ግብሮች የሚደረጉ ናቸው። የ21ኛው ሳምንትም የመቋጫ ጨዋታዎች ናቸው እነዚህ ሁለቱ። በኋላ ላይ በስፋት ከእነዚህ ጨዋታዎች ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ለዛሬ ግን የሚደረጉት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እነዚህ ነው የሚመስሉት። ከሀገር ውጭ ደግሞ በውጭ ሀገርም ሌሎች ትልልቅ ጨዋታዎች ይደረጋሉ። ለምሳሌ በትልልቆቹ የአውሮፓ ሊጎች በፍሬንች ሊግ ዛሬ ቱሉዝ ከሞናኮ ጋር ይጫወታል። በጀርመን ቡንደስ ሊጋ ቦሪሲያ ሞንሸንግላድባህና ማይንዝ የሚያደርጉት መርሃ ግብርም ዛሬ የሚጠበቀው ጨዋታ ነው። እንዲሁ በጣሊያን ሴሪዬ ደግሞ ካግሊያሪና ዤኑዋ ጨዋታቸውን ያደርጋሉ። እነዚህ ዛሬ የሚደረጉ መርሃ ግብሮች ናቸው። የተወዳጁ የእንግሊዝ ፕሪሚየር ሊግ ደግሞ ከነገ ጀምሮ በትልልቅ ጨዋታዎች ቀጥሎ የሚደረግ ነው የሚሆነው ነገ ላይ ደግሞ እንዲሁ እነሱን ፕሮግራሞች የምናነሳላቸው ነው የሚሆነው። ወደ ሌሎች ስፖርታዊ ጉዳዮቻችን ነው በቀጥታ የምናመራው። ሊቨርፑልን የተመለከተ መረጃን እናንሳ። ሊቨርፑል አሌክዛንደር ኢሳክን ማስፈረም እንደሚፈልግ ዘገባዎች እየወጡ ነው። የመርሲሳይዱ ክለብ ሊቨርፑል በሚቀጥለው ክረምት የተጫዋቾች የዝውር መስኮት ለማስፈረም የአጥቂ ዝርዝሮችን ማውጣታቸው እየተገለጸ ነው። ሊቨርፑል ለማስፈረም ከያዛቸው ተጫዋቾች መካከል በቀዳሚነት የሚጠቀሰው የኒውካስል ዩናይትዱ ተጫዋች አሌክዛንደር ኢሳክ መሆኑን ነው ዛ አትሌቲክ የዘገበው። ኒውካስል ዩናይትድ በበኩሉ ተጫዋቹን ለመሸጥ እስካሁን የለጠፈው የዝውር ሂሳብ ባይኖርም አሁን ባለው ሁኔታ ግን አንድ መቶ ሀምሳ ሚሊየን ፓውንድ እንደሚፈልግ ነው እየተነገረ የሚገኘው። ከአሌክዛንደር ኢሳክ በመቀጠል ሊቨርፑል ለማስፈረም የያዘው ተጫዋች ቤንጃሚን ሼስኮ ነው። በሚቀጥለው ክረምት አጥቂ ለማስፈረም ከፍተኛ ጥረት ያደርጋል ተብሎ የሚጠበቀው አርሰናል በበኩሉ የሁለቱ ተጫዋቾች ፈላጊ እንደሆነ ይታወቃል። ስለዚህ በሚቀጥለው ክረምት እነዚህ ሁለት ክለቦች እነዚህ ተጫዋቾች ላይ ትልቅ ፉክክር ያደርጋሉ ተብሎ ይጠበቃል። በእርግጥ ሊቨርፑልና አርሰናል ብቻ አይደሉም እነዚህ ተጫዋቾችን ለማስፈረም ሙከራዎችን እያደረገ የሚገኘው። ለምሳሌ አሌክዛንደር ኢሳክን ለማስፈረም ቼልሲም ባርሴሎናም እንዲሁ ፍላጎት እንዳላቸው የሚያሳዩ ዘገባዎች ሰሞኑን ሲወጡ ነበር። እንደውም በአብዛኛው አሌክዛንደር ኢሳክ ምናልባት ኒውካስል ዩናይትድን የሚለቅ ከሆነ ባርሴሎናን የመቀላቀል ፍላጎት እንዳለው የሚያሳዩ ዘገባዎች ሲወጡ እንደነበር ነው የምንመለከተው። ከዛ በተጨማሪ ግን ሊቨርፑል የዚህ ተጫዋች እንዲሁም አርሰናልም በጣም በጥብቅ የሚፈልገው ተጫዋች ነው። የቤንጃሚን ሼስኮ ጉዳይ ግን የተለየ ነው የሚሆነው። አርሰናል ይህንን ተጫዋች ለማስፈረም በትልቁ ይንቀሳቀሳል ተብሎ ይታሰባል። ቅድሚያም እንግዲህ ሊሰጣቸው እንደሚችል ነው አርሰናሎች የሚታመነው አርሰናል ቤንጃሚን ሼስኮ የማስፈረም በጣም በትልቁ እድል እንዳለው ዘገባዎች ያሳያሉ። ስለዚህ ይህንን ተጫዋች ለማስፈረም ግን ትልቅ ፉክክር በክረምት ይኖራል ተብሎ ይጠበቃል። ሌላኛው ሪዮ ፈርዲናንድ ያነሳው ሐሳብ ነው። ከሊቨርፑል ጋር በተያዘ የምናነሳው ትሬንት አሌክዛንደር አርኖልድ ከፓሪስ ሴንት ጀርሜን ጋር ስላደረገው ጨዋታ በአጠቃላይ እንግዲህ ሪዮ ፈርዲናንድ ይናገራል። ከዚህ በፊት አንድ ነገር ብዬ ነበር ትሬንት አሌክዛንደር አርኖልድ ብዙ ጊዜ መከላከሉ ላይ ጥያቄ ይነሳበታል በተለይም በአንድ ለአንድ ግንኙነት ላይ ነገር ግን እሱ በእያንዳንዱ ግንኙነቶች ራሱን ሲያሳየን ነበር ሲልም ነው ሪዮ ፈርዲናንድ ከፓሪስ ሰን ጀርሜን ጋር ትሬንት አሌክዛንደር አርኖልድ ስላሳየው የመከላከል አቅም ሀሳቡን የሰጠው ኤዲን ሀዛርድም ስለ ሞሐመድ ሳላ ከፓሪስ ሰን ዠርሜን ጋር ባደረገው ጨዋታ ላይ ያሳየውን እንቅስቃሴ በተመለከተ ሀሳቡን ሰጥቷል። እንግዲህ ሞውሳላ በዚህ ጨዋታ ላይ ጥሩ የሚባል እንቅስቃሴን ማሳየት አልቻለም። እንግዲህ በዚህ ወረዳ አመት በጣም ሚገርም አቋም ላይ ከሚገኙ ተጫዋቾች መካከል ግንባር ቀደሙ ነው። የዘንድሮን የባለን ዶር ሽልማት የማሸነፍም ቅድመ ግምት ከተሰጣቸው በተለይ ደግሞ ሊቨርፑል ትልልቆቹን ዋንጫዎች እንግሊዝ ፕሪምየር ሊግን ና ቻምፒየንስ ሊግን ማሸነፍ የሚችል ከሆነ ግብፃዊው ኮከብ የባሎንዶርን ሽልማት የማሸነፍ እድል አላቸው ተብሎ ከሚጠቀሱ ተጫዋቾች መካከልም አንደኛው እንደሆነ ይታወቃል። ና በፓሪስ ሰን ጀርሜኑ ጨዋታ ግን ከወትሮ ለየት ያለ አቋሙን ነው ያሳየው። እንግዲህ ካለፉት ጥቂት ጊዜያቶች በኋላ ዝቅተኛውን ሬቲንግ ያገኘበት ጨዋታ ሆኖ አልፈዋል። ከዛ በተጨማሪ በጨዋታው ላይ ምንም አይነት የጎል አስተዋጽኦም ሳያደርግ ነው ጨዋታው የተጠናቀቀው። ና ኤዲን ሀዛርድ ከሞሐመድ ሳላ ጋር በተያያዘ ሀሳቡን ሲሰጥ መሐመድ ሰላህ ልክ እንደ ወንድሜ ነው። እሱ በሁሉም የውድድር ዘመን አንድ መጥፎ ጨዋታ አለው፣ እናም አለም ሙሉ ስለሱ ይናገራል። በዚህ መንገድ ነው እሱ ከፍተኛ ደረጃ ላይ እንደሚገኝ የምታውቀው። ጎልና አሲስት የእግር ኳስ ዋና አካል ነው እና መሐመድ ሰላህ ደግሞ ይህንን ለብዙ አመታት ሲያደርገው የቆየ ተጫዋች ነው እና ምን ያክል ጥሩ ተጫዋች እንደሆነ የሚያሳየው አንድ የመጥፎ አቋምን ሲያሳይ ሁሉም ሰው ይህንን ጥያቄ እንደሚያነሳ ስትረዱ ነው ሲል ሀሳቡን ሰጥተዋል። ዋተሮ ኤንዶም ሀሳቡን ሰጥተዋል። በህልሜ አለም ነበር። እንደ ሊቨርፑል ላለ ቡድን እጫወታለሁ ብዬ አስቤ ያላውቅም ነበር። ምንም ተጨባጭ ነገር አልነበረኝም። ቀለል አድርጌ ያለምኩት ህልም ነበር። አንድ ቀን በፕሪሚየር ሊግ መጫወት እንደምፈልግ አውቅ ነበር። አሁን ግን ያንን ህልም እየኖርኩት ነው ያገኘሁት ሲልም ተናግሯል። ዋተሮ ኤንዶ። የርገን ክሎፕም ይናገራል። ቡርኖ ፕሪሚየር ሊጉን በሚያሸንፍበት ቀን እዚያ አገኛለሁ። በቅርቡ በነበራቸው ኢንተርቪው የርገን ክሎፕ የፕሪሚየር ሊጉን ዋንጫ ካሸነፉን በኋላም በቡድኑ የአውቶቡስ ባስ ላይም የመታየት እድል ስላለው ለቀረበላቸው ጥያቄ ምላሽ ሲሰጡ አው ድሉን ሲያከብሩ እዛ አገኛለሁ። ነገር ግን በአውቶቡስ ላይ አይደለም፣ በአውቶቡስ ውስጥ ያሉትን ሰዎች የማያቸው ቦታ ላይ ሆናለው። ይህ በአእምሮ ያሰብኩት እቅድ ነው። ነገር ግን የሚሆነውን እናያለን። እስካሁን ያልሄድኩበት ምክንያት ሻምፒዮንነቱ ከመረጋገጡ በፊት እንግዲህ እዚያ መገኘት ኩኝ ነው አስበው ወደ አንፊልድ ጀ ሊጉን አላሸነፉም ቢባል ሁሉም ለኔ ምክንያት ነው ይላሉ። ነገር ግን ሻምፒዮኑ ሲወሰን ግን እዛ ሲልም ነው የርገን ክሎፕ ከሊቨርፑል ጋር በተያዘ ሀሳቡን የተናገረው። ቻልሲን የተመለከቱ መረጃዎችን ደግሞ የምናነሳበት ሰዓት ነው ቸልሲ በሊያም ዴላፕ ላይ ፍላጎት እንዳለው በህዳር ወር ላይ ተናግሮ ነበር። ነገር ግን እንግዲህ ቸልሲ ብቸኛው የዴላፕ ፈላጊ አይደለም። ሊያም ዴላፕ ከኢብስዊች ታውን ከወጣ ቻምፒየንስ ሊግን የሚሳተፍ ክለብ መግባት ይፈልጋል ብዬ ገምታለሁ ብሏል። ዳቪድ ኦርነስቲን ነው ይህንን መረጃ የሚያጋራው። እንደዛ ከሆነ ደግሞ ገና ዝውውሩ ምን ሊሆን እንደሚችል ያልታወቀ ጉዳይ ነው ሲል የተናገረው ምክንያቱም ቸልሲ አሁን ላይ የትኛው ደረጃ ላይ እንደሚያጠናቅቁ የተረጋገጠ ጉዳይ የለውም። ሊያም ዴላፕ ደግሞ በአውሮፓ ቻምፒየንስ ሊግ መሳተፍ ፍላጎት እንዳለው የሚያሳዩ ዘገባዎች ይወጣሉ። ነገር ግን በትልልቆቹ የአውሮፓ ክለቦች፣ በተለይም በእንግሊዝ ፕሪሚየር ሊግ ባሉ ትልልቅ ክለቦች ሊያም ዴላፕ ተፈላጊ ነው። ቻልሲ አንደኛው ነው። ሌሎችም ክለቦች ደግሞ በተለይ አጥቂዎቻቸውን ማጠናከር አጥቂ መስመራቸውን ማጠናከር የሚፈልጉ በርከት ያሉ ቡድኖች ከመሆናቸው ጋር በተያያዘም ሊያም ዴላፕ በትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦችም ተፈላጊ ሊሆን እንደሚችል ጭምር ነው የሚታመነው። የኮፐንሃቨኑ አሰልጣኝ እንግዲህ ሀሳቡን ይናገራል። ኒስትሩፕ ይባላል ይሰው ትላንትና ደግሞ ከቸልሲ ጋር የኮንፈረንስ ሊግ ጨዋታቸውን አድርገው እንደነበረን ይታወሳል። ዴንማርክ ላይ የተደረገ ጨዋታ ነው። ቸልሲን ጨዋታ ሁለት ለአንድ አሸንፎ መውጣት ችሏል። ኳሱን ከኛ የበለጠ ይዘውት ነበር ቸልሲዎች፣ ነገር ግን በእድሎቻችንና በሙከራዎቻችን ረገድ እኩል ጨዋታ ነበረን። የምንችለውን ሁሉ አድርገናል። ትንሽ ተጨማሪ ጥራት ቢኖረን ኖሮ የመጀመሪያው ጎል ካስቆጠሩ በኋላ ወዲያውኗቻ እናደርጋቸው ነበር። ስታንፈርድ ብሪጅ ሄደህ እንግዲህ ጨዋታውን በሁለት ጎሎች ማሸነፍ ስትፈልግ ትንሽ ተአምር ያስፈልግሃል። እምነቱ አለን የተሻለ ውጤት ግን እንግዲህ እናመጣለን ብዬ ያስባለሁ። ነገር ግን ያለው ሁኔታ ግን በጣም ከባድ ነው ሲልም ነው እንዲ የተናገረው። ቪክተርም ሲናገር የኮፐንሃቨን ዋጥቂ በመጀመሪያ ደረጃ እነዚያ የአውሮፓ ምሽቶች ከፍተኛ ቡድኖችን ስንጫወት ሁልጊዜም እንደምናየው እዚህ በጣም ጥሩ ድባብ ነበረው። የጨዋታ እቅዳችንን አስፈጽመናል ብዬ ያስባለሁ። ዝግ አድርገናል እና ምድሎቻችንን ገድበናል ለመጀመሪያ አጋማሽ ሙሉ ቁጥር ነበረን ብዬ ያስባለሁ። ከዚያ ምንም ነገር ካልነበረበት ጎል አስቆጠሩም። እናም ግብ ለማስቆጠር ስንሞክር ምሰሶን ስንመታው ደግሞ ቅርብ ነበርኩኝ። ከዚያም ሌላ ጎል አስቆጠሩብን። ይህንን ጨዋታ ማጣት አልፈልግም። ነገር ግን በሁለተኛው ጨዋታ እድሉ ካለን ለማለፍ በሙሉ እንሞክራለን ሲልም ነው የተናገረው። የአጥቂ መስመር ተጫዋቻቸው ቶሲን አደርቢው ሐሳቡን ይሰጣል። በጣም ከባድ ጨዋታ ነበር። እነሱን ለማስከፈት በጣም ከባድ ነበር። ብዙ የጎል እድሎች የነበሩበት ጨዋታ አልነበረም። ምናልባት ሶስት ኳሶችን አግኝተናል እናም ሁለቱን አስቆጠረናል። ስለዚህም በጣም ክሊኒካል አጨረረስ ነበረን። ድሉን አግኝተነዋል። ቀጣይ ሳምንት ስታንፈርድ ብሪጅ ላይ በአንድ ጎል ልዩነት እየመራን የምንጫወት ይሆናል። ዋናው ትኩረታችን ሐሙስ ለምናደርገው የመልስ ጨዋታም ሊሆን ይችላል ሲልም ነው ሐሳቡን የሰጠው። ወደ ቀጣዩ ዙር ለማለፍ ለማሸነፍም የምንጥርበት ሳምንት ይሆናል ሲል ነው የተናገረው ቶሲና ደረቤው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል የቤንጃሚን ሼስኮን ለማስፈረም የሚደረገው ፉክክርን እየመራ ነው። የውል ማፍረሻውን በ70 ሚሊየዮን ዩሮ እንደሆነ እንደሆነም ነው እየተዘገበ የሚገኘው እንግዲህ አርሰናሎች ይህንን ተጫዋች ለማስፈረም በትልቁ ይንቀሳቀሳሉ ተብሎ ይታሰባል። በክረምት የተጫዋቾች የዝውውር መስኮት ባለፈው የክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም በጣም በትልቁ አርሰናሎች እንቅስቃሴ ሲያደርጉ እንደነበር ይታወሳል። ነገር ግን ኮንትራቱን አራዝሞ በአረቤ ለብዜሽ መቆየትን ምርጫውን አድርጎ እንደነበር እናስታውሳለን። ነገር ግን በሚመጣው የክረምት የተጫዋቾች የዝውውር መስኮት ግን ይህ ተጫዋች ከጀርመኑ ክለብ የመልቀቅ ድሉ በጣም ሰፊ እንደሆነ በርካቶች ያነሳሉ። ስለዚህም ምናልባት አርሰናል ቤንጃሚን ሸስኮን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት የአጥቂ መስመሩን ማጠናከር ይፈልጋልና ይህንን ተጫዋች የማግኘት እድላቸው በጣም ሰፊ ነው ተብሎ ይነሳል። ስለዚህም ይህንን ተጫዋች ለማስፈረም አርሰናሎች በትልቁ ይንቀሳቀሳሉ ተብሎ ነው የሚታሰበው። የአርሰናሉ እንግዲህ ኮከብ ቡካዮሳካ በእግር ኳስ ይበቱ የእሱ አርአያ የሆነ ተጫዋች ማን እንደሆነ ተጠይቆ መላሹን ሰጥቷል። ሮናልዶ እስካሁን ድረስ እግር ኳስን በከፍተኛ ደረጃ በመጫወት ላይ ነው። እናም እኔ እንደ ክሪስቲያኖ ሮናልዶ ረጅም ዓመታትን መጫወት እንደምችል እርግጠኛ አይደለሁም፣ አልችልም ማለት እችላለሁ። ለዚህ ነው ለሱ ትልቅ ክብር ያለኝ በእግር ኳስ የኔ አይዶል ክሪስቲያኖ ሮናልዶ ነው ሲል ይናገራል ቡካዮ ሳካ። በግልጽ ለመናገር በወጣትነቴ ክሪስቲያኖ ሮናልዶ የኔ አርአያ የሆነ ተጫዋች ነበር። አሁን ግን እግር ኳስን በፕሮፌሽናልነት እየተጫወጥኩ አገኘዋለሁ። ነገር ግን አሁንም ለሱ የበለጠ ክብር አለኝ ሲልም ነው የተናገረው። እሱ በቃ የተለየ ተጫዋች ነው። እድሜውን አይተ ሜዳ ላይ እንዲሁም ደግሞ አሁንም ድረስ በዚህ ወቅት መጫወት መቻሉ እንዴት በዚህ ዲሲፕሊን በመቆየት መጫወት እንደቻለና ትኩረት አድርጎ ሜዳ ላይ እንደ ወጣት ተጫዋቾች ሲጫወት እንዲሁም ደግሞ በእግር ኳስ ያገኘውን ክብር ሁሉ ስትመለከት እንዴት ማሳካት እንደቻለ ሳስብ ሁሌም ያስገርመኛል። ለሱ ትልቅ ክብር አለኝ። ስለዚህ ማወሱ ለእኔ ልዩ ተጫዋች ነው ሲልም ነው ቡካዮ ሳካም ስለ ክሪስቲያኖ ሮናልዶ ሀሳቡን የሰጠው። በአርሰናል ሲፈለግ የነበረው ተጫዋች ኮንትራቱን አራዝመዋል። አርሰናልን ይቀላቀላል ተብሎ ሲጠበቅ የነበረው ጆሹዋ ኬሚች ከባየር ሚኒክ ጋር ያለው ኮንትራት እስከ 2029 ድረስ ለማራዘም ከስምምነት ላይ መድረሱን ስካይ ስፖርት የተባለው የመረጃ ምንጭ አጋርተዋል። እንግዲህ ጆሹዋ ኬሚች በአርሰናል ብቻ ሳይሆን በሌሎችም የአውሮፓ ትልልቅ ክለቦች ጭምር ሲፈለግ ነበር። ሊቨርፑሎች፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና የዚህ ተጫዋች ፈላጊ እንደነበሩ ይታወሳል። ነገር ግን ጆሹዋ ኬሚች በባየር ሚኒክ ከመቆየት ፍላጎት እንዳለው በተደጋጋሚ ሲገለጽ ነበር። አሁን ላይ ኮንትራቱን እስከ 2029 ድረስም ለማራዘም ከስምምነት ደርሷል የሚሉ መረጃዎች ደግሞ ስካይ ስፖርት ዛሬ በጠዋቱ ይዞት የወጣው መረጃ ያመለክታል። ማንቸስተር ዩናይትድን ደግሞ እንመልከት። ከዚህ ዩናይትድ ምን እንደሚገኝ አታውቅም ብሏል። የቀድሞው የማንቸስተር ዩናይትድ ተጫዋችና የአሁኑ የጨዋታ ተንታኝ የሆነው ፖል ስኮልስ ማንቸስተር ዩናይትድ በዩሮፓ ሊጉ ወደ ቀጣዩ ዙር ማለፉንና ለማለፉን መገመት እንደማይቻል ነው የገለጸው። በአጠቃላይ ከሜዳ ውጭ እንደመሆኑ ለዩናይትድ ጥሩ ውጤት ነበረ። ሆኖም ግን ፍጹም ሊባል የሚችል እንቅስቃሴ ሜዳ ላይ አልተመለከትኩም ነው ያለው። ቡድኑ አሁኑም ብዙ ሊሻሻል የሚገባው ነገር አለው። ቀጣዩ መርሃ ግብር ደግሞ በኦልድ ትራፎርድ እንደመሆኑ ዩናይትድ ተጠቃሚ ይሆናል ብዬ አስባለሁ ብለዋል ፖል ስኮልስ። ሆኖም ግን ይህኛው ማንቸስተር ዩናይትድ ምን አይነት ውጤት ሊያስመዘግብ እንደሚችል ግን ማናችንም የምናውቀው ነገር የለም ሲል ነው ፖል ስኮልስ የተናገረው። በአርሰናሉ ጨዋታ ላይ እጅግ ብልህ መሆን ይኖርብናል። ለዚሁ ጨዋታ ተጫዋቾቻችን በሚገባ መመገብና እንቅልፍ እንዲያገኙ ማድረግ አለብን ያለው ደግሞ አሰልጣኝ ሩበን አሞሪም ነው። ሩበን አሞሪም ስለ ራስመስ ሆይለንድም ተጠይቆ ሀሳቡን ሰጥቷል። በጣም ጠንክሮ እየሰራ ነው። ሩጫ ለማድረግ ሁሉንም ነገሩን እየሰጠ ነው። ሪያል ሶሲዳድ በሃይላይንም እንደሚጫወቱ እናውቅ ነበር። ስለዚህም ደግሞ ለዚህ ፍልሚያ ማድረግ ነበረበት። መበሳጨት ማቆም አለበት። ስለ ቀጣዩ ጨዋታ ማሰብ ይኖርበታል ሲልም ነው ስለ ራስመስ ሆይለንድ የተናገረው። እንግዲህ ራስመስ ሆይለንድ ለማንቸስተር ዩናይትድ ጎል ካስቆጣ እጅግ በርከት ያሉ ጨዋታዎች ያልፈውታል። አሁን ላይ ለማንቸስተር ዩናይትድ የጎል አስተዋጽኦችን ማድረግ እየቻለ አይገኝም። እንዲሁ በጨዋታዎች ላይ ግን የተሻሉ ድሎችን ወይም ደግሞ ጨዋታውን እየተሰለፈ እየተጫወተ ነው የሚገኘው ነገር ግን የግብ አጋጣሚዎችን በብዛት ማግኘት አልቻለም። ጎልን ማስቆጠር፣ አሲስት ማድረግ እንግዲህ አሁን ላይ እየቻለ አይገኝም እና በርካት የለ ጨዋታዎች እንግዲህ ማንቸስተር ዩናይትድ በ ራስመስ ወይ ለንዳ አማካኝነት ጎል ካገኘ እየተቆጠረ እንደሚገኝ ነው ዘገባዎች የሚያሳዩት። ይህም እንግዲህ ተጫዋቹን ሌላ እንግዲህ ጭንቀት ውስጥ እንደከተቱት የሚያሳዩ ዘገባዎች ናቸው በስፋት እየወጡ የሚገኙት። አሰልጣኝ ሩበን አሞሌም ግን ተጫዋቹን መደገፋቸውን እንደቀጠሉ ነው ዘገባዎች የሚያሳዩት። ሩበን አሞሌም ሲናገሩ ለአርሰናሉ ጨዋታ ቁልፉ ነገር የአካል ብቃታችንን ጠብቀን መመለስ ይኖርብናል እናም ደግሞ ከሪያል ሶሴዳዶ የመልስ ጨዋታ ዳግም ደግሞ ራሳችንን ዝግጁ አድርገን መጠበቅ ይኖርብናል ሲልም ነው የተናገረው። ትናንትና እንግዲህ ሪያል ሶሴዳድ ከማንቸስተር ዩናይትድ ጋር አንድ ለአንድ በሆናቸው ውጤት ሲለያዩ ሪያል ሶሴዳዶች የፍጹም ቅጣት ምት ማግኘታቸው ይታወሳል። ና ስለዚህ አይነት ነገር ማውራት አልወድም ብሏል። ሩበን አሞሪም በዩሮፓ ሊግ ና በፕሪሚየር ሊጉ ያለው መልከታ የተለያየ ነው። ነገር ግን የሆነው ስለሆነ ለቀጣዩ ጨዋታ መዘጋጀት ነው የሚኖርብን ስላለፈ ነገር ማውራቱ አስፈላጊ ነገር አይደለም ሲልም ነው አሰልጣኙ የተናገረው። እንደ ዘሰን ዘገባ ከሆነ ማንቸስተር ዩናይትድ በክረምቱ የክሪስታል ፓላሱን አጥቂ ዣን ፊሊፕ ማቴታ ለማስፈረም ሀሳባቸው ውስጥ እንዳለ እየተገለጸ ይገኛል። ቪክተር ኦስሜን ና ቪክተር ዮከርሽ ውድ በመሆናቸው ምናልባት ማንቸስተር ዩናይትድ ረከስ ያሉ አማራጮችንም ሊፈልግ እንደሚችል ይታመናል። ነገር ግን ዋነኛ ኢላማቸው ሁለቱ ቪክተሮች ቪክተር ኦስሜን እና ቪክተር ዮከርሽ መሆናቸው ይገለጻል። ነገር ግን ዣን ፊሊፕ ማቴታን በቅናሽ ገንዘብ ማግኘት የሚችሉ ከሆነ ግን ተጫዋቹን ሊመለከቱ የሚችሉበት እድል ይኖራል ተብሎ ነው የሚታሰበው። ሪያል ማድሪድን የተመለከተ መረጃን ደግሞ ናንሳ ካርሎ አንቸሎቲ በሻቪ አሎንሶ ሊተኩ እንደሚችሉ እየተገለጸ ነው። ሪያል ማድሪድ በዚህ አመት ከስፔናዊ አሰልጣኝ ሻቪ አሎንሶ ተወካዮች ጋር ለንግግር ተቀምጠው እንደነበር ዘ አትሌቲክ ዘግቧል። አሰልጣኝ ሻቪ ሎንዞ በሚቀጥለው ክረምት ካርሎ አንቸሎቲን በመተካት ሪያል ማድሪድን ሊረከቡ እንደሚችሉ ነው ዘገባዎች እያሳዩ የሚገኙት። ሪያል ማድሪድ ከአሰልጣኝ ሻቪ ሎንዞ ወኪሎች ጋርም ለንግግር መቀመጣቸውን አሰልጣኝ ካርሎ አንቸሎቲ እንደሚያውቁ ጭምር የተነገረው አሰልጣኝ ካርሎ አንቸሎቲ በሪያል ማድሪድ መቆየት እንደሚፈልጉ ሲገለጽ፣ ቻምፒየንስ ሊግና ላሊጋውን ማሸነፍ ቆይታቸውን ሊያራዘምላቸው እንደሚችል ተጠቁሟል። የሪያል ማድሪድ ኃላፊዎች አሰልጣኝ ሻቪ አሎንዞ ያላቸውን ዘመናዊና ተለዋዋጭ ያጨዋወት ዘይቤም የተጫዋቾቹን አቅም በማውጣት የቡርኖ ኃይልን ያድሳል ብለው እንደሚያምኑ ነው የተዘገበው። አሰልጣኝ ካርሎ አንቸሎቲ በበኩላቸው በፍሎሬንቲኖ ፔሬዝ የክለቡ ሰው ተደርገው እንደሚታዩና ውላቸው እስከሚጠናቀቅ ድረስ በሌላ ኃላፊነት እንደሚቀጥሉ ጭምር ነው እየተገለጸ የሚገኘው። ሪያል ማድሪድ እንግዲህ ቀጣይ ክረምት አሰልጣኝ ካርሎ አንቸሎቲን በአሰልጣኝ ሻቪ አሎንዞ ለመተካት በማሰብ ላይ መሆናቸው መዘገቡ ይታወቃልና፣ ይህንን ተከትሎ ጣሊያናዊ በአሰልጣኝ ካርሎ አንቸሎቲ በቀጣይ ወዴት ያመራሉ የሚለው በርካቶች የሚጠብቁት ጥያቄ ነው። እንግዲህ ባለፈው አመት ሞክሮ ያልተሳካለት የብራዚል ብሔራዊ ቡድን በቀጣይ አሰልጣኝ ካርሎ አንቸሎቲን ለመቅጠር በድጋሚ ሊያስብበት እንደሚችል ነው ዘ አትሌቲክ ያስነበበው። ለብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ምርጫ የሚወዳደረው የቀድሞ ተጫዋች የሆነ ሮናልዶ ለዌስ ናዛሪዮ ደሊማ ምርጫውን ካሸነፈ አንቸሎቲን እንደሚመለከት ተናግሯል። አሰልጣኝ ካርሎ አንቸሎቲ ወደ ሳዑዲ አረቢያ ሊግ ክለቦች እንግዲህ ማቅናት እቅድ እንደሌላቸው አሁን ላይ እየተገለጸ የሚገኘው። የአውሮፓ እግር ኳስ ፌዴሬሽን ለፊፋ የዓለም ክለቦች በአጠቃላይ 3 ቢሊዮን ዶላር አዘጋጅቷል ተብሏል። ሮሌቮ እንደዘገበው ከሆነ ምናልባት እንግዲህ ሮያል ማድሪድ ውድድሩን የሚያሸንፍ ከሆነ 145 ሚሊዮን ዶላርም ሊያሸንፍ እንደሚችል ግምቶች እየተቀመጡ ይገኛሉ። አርጀንቲናዊው ተጫዋች ሊዮኔል ሜሲ ኢንተር ማያሚ ሌሊት ላይ ባደረገው የቻምፒየንስ ካፕ ጨዋታ ላይ ሳይሳተፍ ቀርቷል። ሊዮኔል ሜሲ በጨዋታው ያልተሳተፈው በመጠነኛ ጉዳት ምክንያት ሐኪሞች በሰጡት ትዕዛዝ መሆኑን የቡድኑ አሰልጣኝ ሃቪየር ማስኬራኖ ተናግሯል። ኢንተር ማያሚ ሊዮኔል ሜሲን በጉዳት ለረጅም ጊዜ ላለማጣት ባለፉት ጨዋታዎች ቅድመ ጥንቃቄን እያደረገ መሆኑን የተዘገበው ሊዮኔል ሜሲ በኢንተር ማያሚ ማድረግ ከነበረበት ሰባ አንድ ጨዋታዎች በአርባ ሁለት ያክሉ እንግዲህ 59 በመቶ መሳተፉ ተናግረዋል። ኢንተር ማያሚ ከ ካቫሌር ጋር ያደረገውን የኮንካካፍ የሻምፒየንስ ካፕ ጨዋታ በአሌንዳ እና በሱዋሬዝ ግቦች ሁለት ለዜሮ ማሸነፍ የቻለበትን አጋጣሚን የተመለከት ነው። ፔፕ ጓርዲዮላ የማንቸስተር ዩናይትድን ኮከብ ተጫዋች የሆነውን አማድ ዲያሎን በግል ማናገር እንደሚፈልግ ደግሞ ቢቢሲ የተባለው የመረጃ ምንጭ ዛሬ ይፋ አድርጓል። እንግዲህ ይህ መረጃ ደግሞ በርካታ የማንቸስተር ነት ደጋፊዎችን እንዳስደነገጥናም፣ ፔፕ ጓርዲዮላ ይህንን ተጫዋች ፍላጎት እንዳለው ነውና በግሉ በግሉም ለማናገር ሙከራዎችን እንደሚያደርግ ዘገባዎች እያሳዩ ይገኛሉ። ወደ ሀገራችን እንመለስና ዛሬ ሁለት ጨዋታዎች ይደረጋሉ። ቀደም ብዬ እንደገለጽኩት አንደኛው ጨዋታ እኛ ስቱዲዮ በገባንበት ሰዓትም መደረግ የጀመረ ጨዋታ ነው መቻልና ና እንዲሁ ደግሞ ወልዋሎ አዴግራት ዩኒቨርሲቲ ነው ጨዋታቸውን እያደረገው የሚገኙት። የ21ኛው ሳምንት ጨዋታ በአቻ ውጤት ያጠናቀቁት መቻል ና ወልዋሎ አዴግራት ዩኒቨርሲቲ ከሳምንታት በኋላ ከድል ጋር ለመታረቅ የሚያደርጉትን ጨዋታ የእለቱ ተቀዳሚ መርሃ ግብር ነው። ከዕድል ጋር ከተኳረፉ ስድስት የጨዋታ ሳምንታት ያስቆጠሩት መቻሎች ከነበሩበት ደረጃ ርቀው በደረጃ ሰንጠረዡ ወገብ ላይ ተቀምጠዋል። በሂደት በደረጃ ሰንጠረዡ የላይኛው ክፍል ካለው ፉክክር በመራቅ ሰባተኛ ደረጃ ላይ የተቀመጠው መቻል ባለፉት ስድስት ጨዋታዎች አራት ንጥቦችን ብቻ ማሳካቱ ደረጃውን ወደታች እንዲያሽቆለቁል አድርጎታል። መቻል በሐዋሳ ከተማና በኢትዮጵያ ቡና ከገጠሙት ሁለት ተከታታይ ሸንፈቶች መልስም በመጨረሻው ጨዋታ ንጥብ ተጋርተው መውጣት ቢችልም ለግብ ማስቆጠር ችግሩ አፋጣኝ መፍትሄ ማበጀት አልቻለም። ከአርባ ምንጭ ከተማ ጋር በጣምራ የሊጉ ከፍተኛ ግባ አስቆጣሪ የሆነው ቡድኑ በቅርብ ሳምንታት በቀደመ ጥንካሬው ላይ ግን አልተገኘም። ባለፉት ሶስት ጨዋታዎች ኳስና መረብን ማገናኘት የተሳነው የማጥቃት ጨዋታቸው ላይ ስርነቀል ለውጦችን ማድረግ የአሰልጣኝ ገብረ ክርስቶስ ቢራራ ቀዳሚ ስራ ይሆናል ተብሎ ነው አሁን ላይ የሚጠበቀው። በደካማ አጀማመር ተከታታይ ሽንፈቶችን አስተናግዶ በደረጃ ሰንጠረዡ ግርጌ ላይ የተቀመጠው ወልዋሎ አዴግራት ዩኒቨርሲቲ በቅርብ ሳምንታት መጠነኛ መሻሻላችን አሳይቶ ከተከታታይ ሽንፈቶች ቢርቅም ለሀያ አንድ ሳምንታት ከግርጌው መላቀቅ ግን አልቻለም። በሊጉ ስምንት ነጥቦችን መሰብሰብ የቻለው ቡድኑ በዛሬው ዕለትም ድል ማድረግ በአስራ ሰባተኛ ደረጃ ላይ ካለው ስሁል ሽራ ያለውን የነጥብ ልዩነትም ወደ አራት ዝቅ የሚያደርግበት እንደመሆኑ በቀላሉ አይመለከተውም። በዝውውር መስኮቱ ሳሙኤል ዮሐንስ፣ ሀብታሙ ንጉሴ፣ ሙሳ ራማታ እና ፋሃድ አዚዝን ያስፈረሙት ቢጫዎቹ በዛሬው ዕለትም ሀብታሙ ንጉሴን በጨዋታ ስብስቡ ያካትታሉ ተብሎ ሲጠበቅ ከቼክ ሪፐብሊኩ ኤምኤፍኬ እንግዲህ የፈረሙት ዩጋንዳውያን ግን በዛሬው ጨዋታ ላይ መሰለፍ ጉዳያቸው እንግዲህ አለየለትም ነው የተባለው። በመቻል በኩል ምንም የጉዳትና የቅጣት ዜና የሌለ ሲሆን፣ ባሳለፍነው ሳምንት በጉዳት ምክንያት ከስብስቡ ውጭ የነበረው አምበሉ ምንይሉ ወንድሙ ከጉዳቱ በማገገሙ ለዛሬው ጨዋታ ዝግጁ እንደሆነ ታውቋል። በወልዋሎ በኩል ኪሩቤል ወንድሙ ከቅጣት ሲመለስ፣ ዮናስ ገረመው አሁን ከጉዳቱ ባለማገገሙ በዛሬው ጨዋታ ላይ አይሳተፍም። ከበፕሪሚየር ሊጉ እንግዲህ አምስት ጊዜ የተገናኙት ሁለቱ ክለቦች መቻል ሶስት ጊዜ ድል ሲቀናው፣ ወልዋሎ አዴግራት ደግሞ ሁለት ጊዜ አሸንፈዋል። በጨዋታዎቹ መቻል ስድስት ወልዋሎ ደግሞ ሶስት ግቦችን ማስቆጠር የቻሉበትን አጋጣሚ ነው የተመለከት ነው። ሌላኛው መድንን ከድሬዳዋ ከተማ የሚያገናኘው ጨዋታ ነው። ኢትዮጵያ መድንና ድሬዳዋ ከተማ በሀያ አምስት ቀናት ውስጥ ለሶስተኛ ጊዜ የሚያገናኘው የጨዋታ ሳምንቱ መቋጫ መርሃ ግብር በሊጉ አናት እንዲሁም ግርጌ ላይ ባለው ፉክክር ምክንያት ተጠባቂ ነው። በሁለተኛው ዙር የመጀመሪያ ጨዋታ በወላይታ ዲቻ ሽንፈት ያስተናገዱትና ሊጉን በሰላሳ አምስት ነጥቦች በመምራት ላይ የሚገኙት ኢትዮጵያ መድኖች ከተከታዮቻቸው ጋር የነጥብ ልዩነታቸውን እንግዲህ ወደ ስድስት ከፍ ለማድረግ በመጀመሪያው ዙር የመጨረሻ ጨዋታ እንዲሁ በኢትዮጵያ ዋንጫ ላይ ያገኙትን ድሬዳዋ ከተማን ይገጥማሉ። መድን ከመጨረሻዎቹ ሶስት የሊግ ጨዋታዎች ማግኘት ከሚገባው ዘጠኝ ነጥቦች ሶስቱን ብቻ በማሳካት መጠነኛ መቀዛቀዝ ገጥሞታል። ድሬዳዋ ከተማን በሚገጥምበት የዛሬው ጨዋታ የነጥብ ልዩነቱን ከፍ አድርጎ በመሪነቱ የሚደላደልበት እድልንም የሚፈጥርለት እንደመሆኑ በጨዋታው ተጠባቂ እንደሚያደርገው ነው ዘገባዎች የሚያሳዩት። ባለፉት 25 ቀናት ድሬዳዋ ከተማን በገጠመባቸው የሊግና የኢትዮጵያ ዋንጫ ጨዋታዎች አምስት ግቦችን በማስቆጠር ከሁለቱ ጨዋታዎች ድል ያደረጉት መድኖች በዛሬው ጨዋታ ከባድ ፈተና ይጠብቃቸዋል ተብሎ ባይገመትም ተጋጣሚያቸው ባለው የወራጭ ቀጠና ስጋት ጨዋታው ሌላ መልክ የሚይዝበት እድልም ይኖራል ተብሎ ይታሰባል። በ21 ነጥቦች 14ኛ ደረጃ ላይ የተቀመጡት ድሬዳዋ ከተማዎች ባለፉት ዘጠኝ የጨዋታ ሳምንታት ከድል ጋር ተራርቀዋል። በወራጅ ቀጠናው ካለው 50 ሐዋሳ ከተማ በሁለት ነጥቦች ብቻ የሚልቀው ቡድኑም በቅርብ ሳምንታት ውጤት አልባ አካሄዱ ያለፉትን ዓመታት የመጨረሻ ሳምንታት ውጥረት ውስጥም ዳግም እንዳይከተው ያሰጋባል። ሲዳማ ቡና ሶስት ለአንድ ካሸነፉ በኋላ ለዘጠኝ ጨዋታዎች ሙሉ ነጥብ ማግኘት ያልቻሉት ብርቱካናማዎቹም በተጠቀሱት ጨዋታዎች ማስቆጠር የቻሉት የግብ መጠን ሶስት ብቻ ነው። በመጀመሪያዎቹ ሳምንታት ጠንካራ የነበረው የማጥቃት አጫወታቸው በዚህ ልክ መዳከሙን በቦርኖ ውጤት አሉታዊ ተጽዕኖን አሳድሯል። የፊት መስመራቸውን ለማጠናከር በዝውውር መስኮቱ አቡበከር ወንድሙና ዮሐንስ ደረጀን የግላቸው ያደረጉት ድሬዳዋ ከተማዎች የሊጉ ዝቅተኛው የግብ መጠንን ያስተናገደ ያስተናገደና ጠንካራ የመከላከል አደረጃጀት ያለው የሊጉ መሪ መድንን የሚገጥሙበት ጨዋታ በሁሉም ረገድ የተሻሻለ ብቃትን ማሳየት ይጠበቅባቸዋል። ቡድኖቹ ከዚህ ቀደም ዘጠኝ ጊዜ ሲገናኙ መድን አራት ጨዋታዎች ላይ ድል ሲቀናው፣ ድሬዷ ከተማ ሶስት ጨዋታዎችን አሸንፏል። የተቀሩት ሁለት ግንኙነቶች ደግሞ በነጥብ መጋራት እየተደመደሙ ነበሩ። በጨዋታዎቹ ኢትዮጵያ መድን አስራ አምስት ድሬዳዋ ከተማ ደግሞ ሰባት ግቦችን አስቆጥረዋል። በድሬዳዋ ከተማ በኩል ተመስገን ደረሰ፣ ስዩም ሱልጣን፣ ያሬት ታደሰና መሐመድ ኑር ናስር በጉዳት ምክንያት አይሰለፉም። በኢትዮጵያ መድን በኩል ደግሞ የቡድን ዜና እንዳልደረሳቸው ነው ሶከር ኢትዮጵያ መረጃውን ያጋር ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋኔን ለእናንተ አቅርባለሁ። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ጠዋት በሚኖር ፕሮግራማችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።